እንዴት አደራችሁ? ሰላም ናችሁ? የተከበራችሁ የቀቤና አባቶች፣ እናቶች፣ ክቡራን ወጣቶች ክቡር አቶ እስማን ሱሩር የማዕከላዊ ኢትዮጵያ ክልላዊ መንግስት በምክትል ርዕሰ መስተዳደር ማድረግ የግብርና ቢሮ ኃላፊ ክቡር ዶክተር መለስ ክቡራን የዚህ ቀበሌ ነዋሪዎች ላደረጋችሁልን ደማቅና ወንድማዊ አቀባበል፣ አክብሮት የተሞላበት አቀባበል፣ ከልቤ ተደስቻለሁ። ስላደረጋችሁልን መልካም መስተንግዶ በእጅጉ ላመሰግናችሁ እወዳለሁ። ዛሬ እናንተ ባደረጋችሁ ጥረት ፈጣሪ ረድኳችሁ፣ ዝናቡን የአየሩን ሁኔታ አስተካክሎ እንደዚህ ፍሬ አፍርቶ በማየቴ በጣም ትልቅ ተስፋ በልቤ አጭሯል ዘንድሮ ለኢትዮጵያ የማንሰራራት ዘመን ነው ብለን ተነስተናል። የኢትዮጵያ ማንሰራራት በተጨባጭ በልጆቿ ጥረት በልጆቿ ልፋት በላባችን በምንጽፈው ታሪክ ከምግብ ተመጽዋችነት ከተረጂነት ለመውጣት የምናደርገው ጥረት በተጨባጭ ፍሬ የሚያፈራ መሆኑን ዛሬ በቀቤና ልዩ ወረዳ አርሶ አደሮች በምታደርጉት ጥረት በምታደርጉት ልፋትና የልፋታችሁ ፍሬ የሚሰጠው ተስፋ አጠቃላይ የኢትዮጵያን ተስፋ ያሳያል ማለት ነው። ይህን የመሰለ ይህን የመሰለ አፈር መሬት ይዘን ይህን የመሰለ ተስማሚ የአየር ንብረት ይዘን ይህን የመሰለ ሰርቶ የማይጠግም ታታሪ ሕዝቦች ይዘን እኛ ሌሎች የተቸገሩትን የምንረዳ እንጂ በምግብ ዋስትና ተቸግረን የምግብ ድጋፍ የሚሰፈርልን ህዝቦች መሆን የለብንም፣ የሚለው የሁሉ ጊዜም ቁጭታችን ነው ማለት ነው። ይህን ቁጭታችንን ለማሳካት እንደ ኢትዮጵያ ሰፋፊ ስራዎች እየተሰሩ ይገኛሉ። በዘንድሮ ዓመት በመኸር ሰብል ብቻ ከ20 ሚሊዮን ሄክታር በላይ በሰብል ተሸፍኖ ነው ያለው። ያ ብቻ ሳይሆን ከዛ ውስጥ ደግሞ ወደ 12 ነጥብ 3 ሚሊዮን ሄክታር የሚሆነው በአጠቃላይ በክላስተር ነው የተሸፈነው ማለት ነው። ይሄ ዛሬ እዚህ ያየነው የክላስተርን ጠቀሜታ በመደመር እሳቤ አርሶ አደሩ ማሳውን አጠጋግቶ በጋራ አርሶ አለስልሶ በጋራ ዘርቶ ሰብሉን በጋራ ተንከባክቦ በጣም ምርትና ምርታማነቱን ለመጨመር የሚያደርገው ጥረት እያደረገ ያለው እንቅስቃሴ ተስፋ ሰጪ ጅምር ላይ መሆናችንን ያሳያል። ስለዚህ ኢትዮጵያ የምግብ ዋስትናውን የምታረጋግጥበት ጊዜ በልጆቿ ጥረት በልጆቿ ላ በልጆቿ ድካም እውን የሚሆንበት ጊዜ ሩቅ እንደማይሆን በተጨባጭ አረጋግጠናል ማለት ነው። እናንተም የዚህ ታሪክ አካል በመሆናችሁ ቀደምት አባቶቻችን ሀገራችንን ለመጠበቅ ከወራሪ ለመከላከል በደንብ አጥንታቸው ትልቅ ታሪክ ሰርተው ይህችን የመሰለች ሀገር አስረክበውናል። እኛ ደግሞ በተራችን የዘመናችን አርበኝነት የሆነው ለፍተን ሰርተን አገራችንን ከተመጽዋችነት ከርሃብ ማላቀቅ ወደ ብልጽግና ማሸጋገር ስለሆነ እናንተም ይሄን ታሪክ በላባችሁ በእጃችሁ እየጻፋችሁ ነው ያላችሁት። የዘመኑን አርበኝነት በተጨባጭ እየፈጸማችሁ ነው ያላችሁት። ስለዚህ ይሄ ስራ ስኬታማ እንዲሆን ከላይ እስከታች አመራር የሰጡ በመስክ ሆነው ይህን ስራ የደገፉ የልማት ባለሙያዎች እንዲሁም ደግሞ ከክልል ጀምሮ እስከ ቀበሌ ያሉ አመራሮች ትልቅ ምስጋናና አክብሮት እንዳለን ለመግለጽ እወዳለሁ። ኢትዮጵያ በጥረታችን በላባችን የምግብ ዋስትናችንን እናረጋግጣለን። የኢትዮጵያ ማንሰራራት እውን ይሆናል። ለዚህ ደግሞ ጀግኖቹ የቀቤና ልዩ ወረዳ አርሶ አደሮች እያደረጋችሁ ያለው ጥረትና ርብርብ ጥሩ ማሳያ ነው። እጅ ለእጅ ተያይዘን አገራችንን እናሳድጋለን። የሚያስፈልገውን ድጋፍ በማድረግ ደግሞ ከጎናችሁ እንቆማለን። በርቱ፣ ተጠናከሩ ነው ምስትር